ማሻ ሰላም፣ ሰላም ውድና የተከበራችሁ የአዘቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙህ ትርፍርፍ ይበለልኝ። መግቢያ ላይ እንዳያችሁት በጣም በሚያሳዝን ሁኔታ ብዙ ኢትዮጵያውያን እየታፈሱ ነው። እንግዲህ አረቡ ለሰራተኞቹ ሲናገር ሰምታችኋል። በአረብኛ ለማትችሉ ነገ ሁሉም ሰው ተፍተሻል። ስለዚህ ተጠንቀቁ የማለት መልእክት እያስተላለፈ ነው ሀሪስ ሆነ ምን ሆነ በአጠቃላይ ተፍትሽ ቀውጢ ነው እና ራሳችሁን ጠብቁ በማለት እንግዲህ አረቡ ሲናገር ሰምታችኋል በጣም ያሳዝናል በዚህም እንግዲህ ያልቀረው ነገር እና በጣም ያሳዘነኝ ነገር አንድ ወንድማችን ስሙ ሰይድ ይባላል የሀገሬ ልጅ ነው ስሙ ሰይድ ይባላል ይሄ ልጅ በአረብ ተገሏል ብሎ የሆነ ልጅም ተናግሯል እንደዚህ ወንድሞቻችን ህይወታቸው እያለፈ ነው በጣም በሚያሳዝን ሁኔታ የፈራን ነው ሁሉ አልቀረም። እንዲሁም ሁለት ሚሊየን የሀጂነቢዎች እንዲወጡ ከሳውዲ ስለተባለ ለዛ ሁሉም ሰው እየተያዘ ነው ማለት ነው። ሁለት ሚሊየን ሀበሻም ሌላም ዜጋ ተጨምሮ ማለት ነው። ሁለት ሚሊየን ሀጂነቢዎች ከሳውዲ አረቢያ እንዲወጡ ስለተደረገ ስለተባለ በዚህ ምክንያት ተፍትሽ ቀውጢ ነው እያለ አረቡ ተናግረዋል። ስለዚህ ይሄ ሁሉ ሰው ከዚህ እንዲወጣ እንግዲህ ምክንያት የሆነው ምንድን ነው? በቀደም ለታ ወንድማችን ያንን አረብ በገደለው ምክንያት ተደርጎ ያለው ተፍትሽ እንደምታዩት ነው። እባካችሁ አልሰማንም አላየንም እንዳትሉ ራሳችሁን ጠብቁ። ወንድሞች፣ ሴቶች እንኳን ሳይሆን እቤት ለቤት እንደሚፈተሽ የተናገረው ቤት ለቤትም ስራ ቦታም የትም ቦታ ይፈተሻል ተብሏል። ስለዚህ ለማንኛውም ራሳችሁን እየጠበቃችሁ ብትኖሩ አሪፍ ነው ማለት ነው። ተፍተሽ ተለቋል። ህዝቡ እንደ ጉድ እየታፈሰ ነው። ከሚ ከሚባለው በላይ ማለት ነው። በብዙ ሺህ ሀበሾች ተይዘዋሉ። በዚህ ሳምንት ውስጥ ይሄ ልጅ ይሄ ወንድማችን ባጠፋው ጥፋት ለሁሉም ጦስ ሆኗል። አሁን ማለት ነው ሞላው የኢትዮጵያ ምስኪን ስደተኛ በተለይ ከባህር የመጡ ጋማ የሌላቸው እነሱ አሁን በየጫካ ነው የተበተኑት ከሰፈር ይልቅ ተፍተሹ እየበዛ ያለው በረሃ ውስጥ ነው ምክንያቱም ይሄ አደንዛዥ ነገር በቀደም አይታችኋል በቪዲዮ አምጥቼ የላችኋለሁ የሚጠጣው እሱን እየሰሩ ጫካ ውስጥ ብዙ ነገር እያደረጉ የእኛ ሀበሾች ወንድሞቻችን እና በዛም ምክንያት ብቻ ለማንኛውም ፈጣሪ የጠብቃችሁ እንዲሁም እንግዲህ ወንድማችን ሳይድ ማለት ነው። ሾርጣ ሊይዘው ሲል ሲሮጥ በተመታ ጥይት ነው የሞተ የሚባል መልእክትም አለ፣ ሰምተናል ማለት ነው። በጣም ያሳዝናል። አትሩጡ፣ በቃ ከተያዛችሁ፣ ከመጡ እጃችሁን ስጡ። ብትገቡ ማገራችሁ ነው። በቃ ሌላ ምንም አይነት ነገር የለም እንጂ ለመሮጥ ሞክራችሁ ሌላ ነገር ሞክራችሁ አትታገሉ ማለት ነው። በጣም ከምር በጣም አዝኛለሁ በዛ ልጅ ማለት ነው። ወንድማችን በጣም በሚያሳዝን ሁኔታ እንግዲህ ህይወቱ አልፏል። ለምንድ ነው ሲሮጥ መሳሪያ ተኩሶ ተመታ? ብዙም ሌላም ደግሞ መሳሪያ እንዴት ተኩሶ ወደ ሀገር ወደ ሙስተሽፋ የገቡ ልጆች እንዳሉም እየተነገረ እየሰማን ነው። አትሮጡ። በቃ ከመጡባችሁ ቁጭ በሉ፣ እጃችሁን ስጡ። ምንድን ነው አልሰረቃችሁም አይደል? በቃ መያዝ ነው። ሀገራችሁ ትገባላችሁ። ምንም የሚያመጣ ነገር የለም። እና ባካችሁ ወንድሞቻችን ለእናንተ ነው አደራ። አልሰማንም አላየንም እውነት ነው ወይ ውሸት ነው ወይ እንዳትሉ፣ ይሄንን ካረቡ ሰምቼ አምጥቻ ያለውኝ። ሳውዲ አረቢያ ያላችሁ ባካችሁ ጥንቃቄ አድርጉ ሁላችሁም ማለት ነው። ምክንያቱም ሁለት ሺ ሀጅ ነቢይ ይውጣ ከተባለ አስቡት። አብዛኛው አበሻ ነው። ይሄን ማወቅ አለባችሁ። ከመቶ አስር ፐርሰንቱ አበሻ ነው። ምክንያቱም ሀበሻ በጣም ብዙ ነው፣ ከምንም በላይ ማለት ነው ከሌላው ዜጋ ከ ዘጠና ፐርሰንቱ አበሻውኑ አበሻ ይበዛል። ሌላም ዜጎች እንዳሉ ይሁንና ሀበሻው፣ በስደት የመጣው በባህር የመጡት ሀበሾች ሳውዲ አረቢያ ላይ ከሳውዲ ሕዝብ ቢበልጡ እንጂ አያንሱም። አለማጋነን የእውነቴ ነው ምላችሁና፣ ያሳዝናል። እንግዲህ ዘም ተሰብስበው የተያዙትን አይታችሁ አላደል ያ ሁሉ በረሀ ላይ ነው የመን ላይ ነው እነዛ የተያዙት አንድ ቦታ ተሰብስበው ያሉት የሚናገሩትን አረቦች የሰማችሁ፣ ያ ሁሉ የመን ላይ ነው። እንደዛ ታፍሶ የተቀመጠ ባህሩን ከተሻገሩ በኋላ የመን ድንበር ላይ ነው እነዚህ ሁሉ የተያዙት። ተንከራተው መጥተው እዚህ ጋር ደርሰው መልሰው አስቧቸው፣ በጣም የሚያሳዝን ነገር ነው። በዛም አልፎ ተርፎ ደግሞ እዚህ ሲገቡ ደግሞ አያርፉም። መጣላት አለ፣ ደሞዛ ለመከልከል አለ። ብዙ ብዙ ብዙ ፈተናዎች ይገጥሟችኋል። ግን ሁሉንም በትግስት ካላለፋችሁ፣ ህይወት እንደዚህ ናት። ትግስት ይኑራችሁ። የእውነት የሰው ልጅ ይሄ ልጅ ካለ ምክንያት አይደለም ይሄን ነገር የፈጸሙ አይደለም። እና በዚህ ልጅ ምክንያት ደግሞ ይኸው ብዙ ልጆች እየተያዙ ነው። የእሱን በደል የእሱን ችግር ማንም አላየለትም። ግን አንድ ሳውዳዊ አረብ ሀበሻ እንደዚህ ያደረገ በማለት ይሄ ሁሉ ነገር ለሁሉም ጦስ ሆኖ ሀበሻ እንደ ጉድ እየታደነ የሚያዝበት ምክንያት በጣም የሚያሳዝን ነው ማለት ነው። ስለዚህ ራሳችሁን የምትጠነቀቁ ራሳችሁን ብትጠብቁ ወንድሞቼ፣ ባካችሁ ገጠር የምሰሩ በቃ በጣም ነው የሚያሳዝነው ከሚባለው በላይ ማለት ነው አሁን ላይ እየተደረገ ያለው በተለይ ደግሞ ሲሮጡ በመሳሪያ እየተመቱ የሚወድቁትና ህይወታቸው የሚያልፈው እግራቸውን እየተመቱ የሚወድቁት ብቻ ያሳዝናል። የእውነት ለመስማት ራሱ በጣም ይከብዳል። ማለት ከእለት እለት ኢትዮጵያ ስደተኞች በየቦታው ማለት ነው ህይወታቸው እያለፈ እንደዚህ በሜዳ ላይ ሲቀር የአሞራ ራት፣ የአሳ ራት ሲሆኑ በጣም ያሳዝናል። በባህር ምናክል ሰው ህይወታቸው እንዳለፈ በየጊዜው እየተዘገበ እያየን ነው። በጀልባ ተገልብጦ ከዛም መከራ ደግሞ ተርፈው ሳውዲ የገቡት ደግሞ እንዲህ አይነት ፈተና እየገጠማቸው ከማይሆኑ ሰው ያልሆኑ ሰዎች ጋር እየተቀላቀሉ እንደዚህ አይነት ህይወታቸውን እየተበላሸ በእነሱ ምክንያት ደግሞ ሌላው በስመ ሀበሻ በድፍን እንግዲህ ይህን ክልጫና እየደረሰን ያለ ሁላችሁም ራሳችሁን ጠብቁ። ለሞተው ወንድማችን ግን ፍትህ ማለት አለብን። ፎቶውን ቪዲዮን ይዤ ላችሁ እመጣለሁ ማለት ነው። ይህንን ቪዲዮ ምክንያቱም ሁላችሁም የምታውቁት እስከነ ስሙን ያመጣ ሰይድ ይባላል ይሄ ልጅ። ስለዚህ ሾርጣ አገሎታል። ለዚህ ልጅ ፍትህን ጠይቅ እያለ ነው ወንድማችን። ያገሬ ልጅ ነው ብለዋል። ያጣየ ልጅ እንደሆነ ነው እየተናገረ ያለው። ብቻ ከምር በጣም ነው ያዘንኩት። ይሄን የሚያሳዝን ወጣት ልጅ ነው በቃ፣ ሩጥ አለው ሲል ተመታ ሞተ። አትሩጡ፣ ከፎቅ ላይ አትዝለሉ፣ ያለውን ነገር ውስጥ አትግቡ። ሁለት ወንድሞቻችን ጉድጓድ ውስጥ ገብተው ባለፈው አይታችሁ ከሆነ ቪዲዮን አምጥቼላችኋለሁ። ከምር ሲያሳዝኑ የተቆፈረ ጉድጓድ ውስጥ እረኝነት የሚሰሩ በጣም ትናንሽ ናቸው ልጆቹ እዛ ውስጥ ለሁለት ገብተው ማን ያውጣቸው? ተጣብቀው ቀርተው ድረሱልን እያሉ ቪዲዮ እየሰሩ አንገታቸው ብቻ ነው ሌላ ሰውነታቸው ውስጥ ተቀብሮ። ሾርጣይ ስራህን ይስጥ። ይኸው ተመልከቱን፣ የሚያወጣን አጣን ነው አውጡን እያሉ ያሳዝናል። የእውነት ይህን ያክል እየተሳቀቁ ነው የሚኖሩት። ይችም እንጀራ ሆና ይሄም ህይወቱ ኑ ይሄም ኑሮ ሆኖ በተለይ የወንዶቹ በበረሃ በፀሐይ እየተጠበሱ ይችም ህይወቱና መሰቃየት ብቻ ያሳዝናል። እግዚአብሔር ይድረስላችሁላችሁም ላይክ ሼር ሰብስክራይብ አድርጉ። አመሰግናለሁ። ራሳችሁን ጠብቁ። እቺ መልእክት ላስተላልፍላችሁ፣ ተርትሽ ቀውጤ ነው። እባካችሁ ወንድሞቼ እህቶቼ።